ኢትዮ ቢዝነስ ፕሮግራማችን አሁንም እንደቀጠለ ነው። ተመልካቾቻችን፣ ወደ ቀጣይ መሰናዷችን ስናልፍ የምናገኘው የቢዝነስ ዘገባችን ነው። በዛሬ የቢዝነስ ዘገባችን ወደ ሀዋሳ እናመራለን። ከዚህ ቀደም በነበረው መሰናዷችን በሀዋሳ ከተማ ተገኝተን የኬር አዉድ ኢንተርናሽናል ሆቴል የባህል ምግብ አዳራሹን አስቃኝተናችሁ ነበረ። ለዛሬ ክፍል ሁለትን አዘጋጅተንላችኋል። አሁንም አብራችሁን ቆይታ እንድታደርጉ ጋብዛለሁ። ሰላም ተመልካቾቼ፣ እንደምናችሁ። ኢትዮ ቢዝነስ ፕሮግራማችን ተጀምሯል። ኢትዮ ቢዝነስ ፕሮግራም ለዛሬ ወደ ሀዋሳ አቅንቷል። ሀዋሳ የተገኘበት ዋነኛ ምክንያት ደግሞ ሀዋሳ ካሏት ኢንተርናሽናል ሆቴሎች መካከል አንደኛውን ሊያስቃኛችሁ አስቦ ነው። ይህ ሆቴል ኬር አዉድ ኢንተርናሽናል ሆቴል ይባላል። አብራችሁን ቆይታ እንድታደርጉ እጋብዛለሁ። መልካም ጊዜ ይሆንላችሁ። ኬር አዉድ ኢንተርናሽናል ሆቴል ነው ተመልካቾቻችን የምንገኘው። የኬር አዉድ ኢንተርናሽናል ሆቴል 2005 ላይ ስራውን ጨርሶ አገልግሎት መስጠት ጀምሯል ማለት ነው። እንግዲህ ሀዋሳ ከተማ ካሏት ትልቅ ሆቴሎች መካከል አንዱ ነው። ሀዋሳ ከተማ የቱሪስት መስህብ ከሆኑት የሀገራችን ከተሞች አንዷ ነች። በዚህ ከተማ በአመት ውስጥ በርካታ ቱሪስቶች እየመጡ ከተማዋን ይጎበኟታል ማለት ነው። ኬራውድ ኢንተርናሽናል ሆቴል ደግሞ እነዚህን ቱሪስቶች ተቀብሎ በማስተናገድ በኩል ትልቅ ሚና የሚጫወት ሆቴል ነው ማለት ነው። እንግዲህ ለዛሬ ኬራውድ ኢንተርናሽናል ሆቴል ማን ነው ምንድን ነው የሚለውን ልናስቃኝ ያገኛችሁ ነው ማለት ነው። እዚህ የተገኘ ነው። አጠገባችን የኬራውድ ኢንተርናሽናል ሆቴል ስራ አስኪያጅ ይገኛሉ። እንደምናለሽ። ጤና ይስጥልኝ። እንደምናለሽ። እንኳን ደህና ቆይ እንኳን ደህና ቆየሽን። እራስሽን አስታውቂልን እና ከዛ እንቀጥላለን። ስሜ ሰላማዊት ከተማ እባላለሁ። የኬራውድ ኢንተርናሽናል ሆቴል ዋና ስራ አስኪያጅ ነኝ። ያው እንደተባለው ኬራውድ ኢንተርናሽናል ሆቴል ስራ ከጀመረ ዛሬ ስድስተኛ አመቱ ነው። ባለ አራት ኮከብ ሆቴል ሲሆን ዘርፈ ብዙ አገልግሎቶች ይሰጣል። ከዛ አገልግሎቶች መሀል በስተ ግራ በኩል የሚገኘውን ላውንጅ አብረን እንቃኛለን። እሺ፣ ይሄ እንግዲህ ላውንጃችን ወይም ካፌ ብለን የምንጠራው ቦታ ነው። እዚህ ቦታ ላይ የተለያዩ ስላኮች፣ ፒዛ፣ በርገር እና የተለያዩ ኬኮችን እናስተናግዳለን። ወይም ትኩስ ነገሮችን እንዲሁም ፍሬሽ ጁስ እናስተናግዳለን። የኢንተርኔት አገልግሎት ያገኛሉ። ደግሞ የምንገኘው ኢትዮጵያን እንወቅ በሚል ርዕስ ባዘጋጀ ነው ፕራይቬት ወይም የግል ሚዚየም ላይ አቶ የርጋ ወሰን የማርያም ወርቅ ከእርሳቸው ጋራ ስላላቸው ብርቅዬ የኢትዮጵያ ታሪኮች ይተርኩልናል ወይም ይነግሯችኋል። ከኬር አውድ ኢንተርናሽናል ሆቴል ጋር ሆነን በህብረትችን ኢትዮጵያን እንወቅ የሚለውን ለብቻው ያዘጋጀ ነው። አሁን ቅርብ ጊዜ ነው። ኢትዮጵያን ለማወቅ መጽሐፍት አሉ፣ ጥንታዊ መጽሐፍት አሉ። ህብረተሰቡ የንባብ ልምድ እንዲያዳብር ማገዝ፣ ማናቃትን፣ ጥንታዊት ኢትዮጵያን የተለያዩ ጥንታዊ ነገሮች አሉ፣ ማናቃቸው ነገሮች፣ እነዚያን ነገሮች በሙዚየሙ እቃዎች አማካኝነት ለህብረተሰቡ ትምህርት መስጠት እና ሰፋ ያለ እንትን ነው ያለው እንግዲህ አጠር ባለ መልክ።

እንዴት ነው አለባበሳችን? አለባበሳችን በጣም ያንዳል እ አሪፍ ሸትናችሁ። በመጀመሪያ ግን እንታዋወቅ። ጋሻው እባላለሁ። አራት ኪችኖች አሉን። ከአራቱ ኪችን አንደኛው ኪችናችን ይሄ ነው። እዚህ ጋ የአውሮፓ ምግቦችን እና ኤሽያ ምግቦችን የምናዘጋጅበት ቦታ ነው። ዛሬ የቤቱን ስፔሻል የሆነ ከራውዲ ቢፍ ኪው ነው የምንሰራው። የአበሳሰል ታይፑ ዲፕ ፍራይንግ ነው፣ በዲፕ ፍራይ ነው የሚሰራው። እንግዲህ መስራት በጣም ጣጣው እሺ፣ በጣም ነው ነው የቤቱ ስፔሻል ነው። የቤታችን ስፔሻል ነው። ያው በእኛ ቤት ስታይል ግን ቢፍቲ ነው ነገር በካውት ስታይል የተሰራው። በርካታ ስፔሻሎች አሉ፣ ግን አንደኛው በእኛ ስታይል የሰራ ነው ሼፍ ስፔሻል የወጣው አንደኛው

ወደቡ ይዜሽ የመጣውቲ ሰባተኛ ፍሎር ላይ የሚገኘውን በአይነቱ ለየት ያለና ካሉን አምስት አይነት የሩም ታይፖች መሀል ፕሬዚደንሻል ስዊት፣ ዲሉክስ ስዊት ሩም፣ ትዊን ስታንዳርድ መሆኑ ነው። ካሉት ሮሞቻችን በደረጃ ስናስቀምጠው የመጀመሪያ ደረጃውን የሚይዝ ነው። ባስሩሙም እንደምትመለከችው፣ ቅድም እንደገለጽኩልች ጃኩዚም እስቲንባዝን ጋር አድርጎ እንግዶች ውስጥ ገብተው ሬዲዮ ሲፈልጉ እያዳመጡ ላይ ከሚኒዴ ዲስኮ ስቴት እንደሆነ ፊልም የምታደርግበት ሳውና እስቲንባዝ ነው። ይሄኛው ሩም ታይፕ ዴሉክስ የምንለው ነው። ይህንን ሩም ብዙ ጊዜ ያው አዋሳ ለሀኒኑን የሚመጡ ሙሽሮች፣ ኤንጂኦ ወደ ዳይሬክተሮች ለትሬኒንግ የሚመጡ የትልልቅ ተቋም ትሬነሮች መጥተው ያልፉበታል። በጣም የሚወደድ ባይዘዌይ፣ ከኛ ሆቴል ትልቁን የምወደው ነገር ምንድን ነው? ከለር ኮምቢኔሽናችን ላይን የማይዙ እና በብዙ እንግዶቻችን የሚወደዱ በተለይ ክሊነሱን ማስጠብቆ የቆየ ሆቴል ነው። ይሄኛው ዴሎክስ ታይፕ የምንለው ነው። ቀደም ብዬ እንደነገርኩሽ የተለያዩ ፓኬጆች እናዘጋጃለን። ለምሳሌ በርዝዴይ፣ ገርልፍሬንድ ወይም ሚስቱን ሰርፕራይዝ ማድረግ ቢፈልግ ሚኒ ኬኮች፣ ዋይኖች አሉ። ኬክ፣ ሰንኩኪስ፣ ሙሉ ፓኬጅ ልክ ቤታችን ሆነን ምን ልናደርግ የምናስበውን ነገር እዚህ ቦታ ላይ እንዲደረግ ጥረት ማድረግና ሰርቪሱ መስጠት ነው የተሟላ ለማድረግ አዳራሽ መልቲ ፐርፐዝ ነው ያ ማለት ወርክሾፖች ሴሚናሮች ሚቲንጎች እንዲሁም መለስተኛ ሰርጎች በሚኖሩ ሰዓት ይህንን ኮንፈረንስ ይካሄድበታል። እንደው ቅርብ ቀን ሰርግ ሰርተንበት ነበረ። ይሄ ኮንፈረንስ ሆል ከሰማንያ እስከ መቶ ሰው የሚይዝ ሲሆን የቴብል ሴትፑን እንደ የእንግዶቻችን ምርጫ የምናዘጋጀው ይሆናል። አሁን ይሄ ክላስሩም ሴትፕ በተባለ አቀማመጥ የተቀመጠ ነው። እንደ ክላይንቶቻችን ምርጫ እና ወርክሾፕ አይነት ወንበሩን በመቀየር ሰርቪስ የሚሰጥበት ሲሆን እዚሁ የሚቲንግ ሆሉ ጋር ወይም የአዳራሹ ጋር መታጠቢያ ቤቶች አሉ። መታጠቢያ ቤቶቹ ሁለት አይነት ናቸው። ለምሳሌ ይሄ ስቴርኬዝ ከፍታ ያለው ሲሆን ምናልባት ሃንዲካፕ ወይም ደግሞ ዲዘብልስ በመጡ ሰዓት እዚህ ጋራ መጠቀም ስለማይችሉ እንደ አማራጭ ሁለት ሽንት ቤት የወንድና የሴት እ መታጠቢያ ሁለት ያለው ሲሆን በዚኛው ጋር ደግሞ ስንመጣ በዚኛው ጋር ደግሞ ስንመጣ ለዲዘብን መሆን የሚችል ማለት ዊልቸር ሊያስገባ የሚችል ሁለት የወንድና የሴት መጸዳጃ ቤት ከነ እጅ መታጠቢያው ነው ያለው ማለት ነው። ሲሲቲቪ ካሜራ በተለያዩ ዳይሬክሽኖች ሁሉም ስቴር ላይ ወይም ሁሉም ክፍሎች የሚገኙበት ቦታ ላይ ከሊፍቱ አንስቶ ሙሉን ሩም የሚያሳይ ሲሲቲቪ ካሜራ አለን። የሜጋባይት አቅሙ 15 ጊግ የሆነ ትልቅ አቅም ያለው ኢንተርኔት ነው ያለው ሌላ ምናልባት መብራት በሚቋረጥበት ሰዓት ያው አማራጭ አውቶማቲክ ጀኔሬተር እንዳለ ሆኖ ተለዋጭ መብራትም አለ በሶላር የሚሰራ ስሞክ ዲቴክተሮች አሉ በአደጋ ጊዜ እሳት ቢነሳ እነዚህ ስሞክ ዲቴክተሮች እዛ ጋር በሚገኘው ሳይረን አማካኝነት ድምጽ በመስጠት በቶሎ ቶሎ አደጋን ለመከላከል የሚረዱን ማቴሪያሎች ናቸው በአደጋ ጊዜ መውጫ ኤመርጀንሲ ኤግዚት ከነ መውጫ አቅጣጫውና ከነ ዳይሬክሽኑ በየሁሉም ፍሎር ይገኛል አሁን የምንገኘው የኬር አዉድ ሆቴል በር ላይ ነው የምንገኘው። አጠገቤ ደግሞ ባለቤቱ አቶ ሙራድ አጠገቤ ይገኛሉ ማለት ነው። እንግዲህ ሆቴላችሁ ላይ ተገኝተን የተወሰነ ነገር እያየን ነው የምንገኘው። እንደው ጠቅለላ አድርገው ኢንተርናሽናል ሆቴል እንደመሆኑ መጠን ኬራውድ ማን ነው፣ ምንድን ነው፣ ምን አይነት አገልግሎት እየሰጠ ነው የሚለውን ይንገሩን እስኪ። ኬራውድ ኢንተርናሽናል ሆቴል በአዋሳ ከጀመረ ወደ አምስት አመት ይሆነዋል። ኬራውድ የተለያየ አገልግሎት ነው የሚሰጠው። ኬራውድ አሁን በጣም ለየት ያለ በከተማው የመጀመሪያ የሆነው ኬራውድ የባህል የምግብ አዳራሽ አዲስ ስራውን በቅርብ ወልሞት አስመርቀን ስራ ጀምረናል። ስለዚህ ኬራውድ ከመጡ ማንኛውም አገልግሎት ያገኛሉ። በአጋጣሚ ባህላውም የኢትዮጵያ ባህልንም ማወቅ ይችላሉ። ሌላም ደግሞ የሚፈልጉት ለነጮች ማንኛውም ሰርቪስ ማግኘት ይችላሉ። በኬራውድ ኢንተርናሽናል ሆቴል ፎር ስታር መሆኑ እንዳለ ሆኖ ፎር ስታር ሆቴል የሚያሟላውን አገልግሎት በሙሉ ያሟላል። ሁሉም ነገሮች አሉት ማለት ነው። ስለዚህ ኬራውድ ከመጡ ማንኛውም አገልግሎት ያገኛሉ። በኬራውድ ኢንተርናሽናል ሆቴል ጥሩ። ስለዚህ ውስጥ ገብተን የባህል ምግብ አዳራሹ ማየት እንችላለን? ይችላሉ። ምንድነው? እስኪ ደግሞ ውስጥ ላይ ነው አሁን የምንገኘው ና የተወሰነ ነገር ይበሉን። ስለ ባህል አዳራሹ የተለየ ነገር ምን አለው? ባህሉን በምን መንገድ ሊያስተዋውቅ ተዘጋጅቷል? ኬራውድ የባህል ምግብ አዳራሽ ውስጥ ነን አሁን ያለ ነው። ያው ኬራውድ የባህል ምግብ አዳራሽ ላይ ሙሉ ኢትዮጵያን የሚገልጹ በጋለሪ መልክ ነው የተሰራው ስራው። ስለዚህ ሁሉም ኢትዮጵያውያኖችን መጥተው ቢያዩት የራሳቸው የሆኑ ነገሮች ያገኙበታል። እዚህ ውስጥ ላይ ከመድረኩ ጀምሮ በዓላቶችን ሙሉ የኢትዮጵያን የብሔር ብሔረሰቦችን በዓላትን የሚከበርበት የላሊበላ ግንብን በተመለከተ በተለያዩ እንዳለ የምታዩ በየቦታው ውስጥ ያሉት በሙሉ ኦልሞስት ኬራውድ የኢትዮጵያ ባህላዊ የሚገልጽ ሙሉ ኢትዮጵያ ማለት ትችላለች በኬራውድ። እንግዲህ ይህንን የባህል ማዕከል ስናደራጀው ከጋለሪው አንስቶ እስከተሰራበት ማቴሪያል እንዲሁም የተለያዩ የብሔር ብሔረሰቦች ሙዚቃ ከሚ ከሚ ብዝዋዜን ጨምሮ ከሚዘፍኑ አርቲስቶች ጋር አብሮ በመሆን ሳምንቱ ሙሉ ሰርቪስ የሚሰጡበት ሁኔታ ነው ያለው። ለዛሬ በኢትዮ ቢዝነስ ፕሮግራማችን ልናስቃኛችሁ ያሰብናቸው መሰናዶዎች እነዚህን ይመስሉ ነበረ። በነገራችን ላይ ተመልካቾቻችን፣ በስራ ፈጣሪዎቹ መሰናዶችን ላይ መካተት እንፈልጋለን የምትሉ ወጣቶች ካላችሁ ቢሮ መጥታችሁ ልታገኙን ትችላላችሁ። እንዲሁም ደግሞ ከዚህ በፊት በኛ ፕሮግራም የቀረቡ ስራ ፈጣሪዎቹን ማግኘትና መርዳት እንፈልጋለን የምትሉ ሰዎችም ካላችሁ ቢሮአችን መምጣት ወይም ደግሞ በቢሮ ቁጥራችን ብትደውሉ ልታገኟቸው ትችላላችሁ። ለዛሬ በዚህ አበቃን። ሳምንት በተመሳሳይ ፕሮግራም እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ።